ሰላም ሰላም ናችሁ በያላችሁበት፣ በጥን ነገር ሰላም ነው። አሽይና አሽይን አንድ ያላች ሞኘላችሁ አለው ቤተሰቦች ስትገቡ እንደሉ ማዳችሁ ላይክና ሼር እያደረጋችሁ አሰቦቻችን ለብዙዎች አከፍሎ። እንግዲህ እጅግ ዘግናኝና በጣም አስፈሪ ጦርነት እንግዲህ አሁንም ተጧጡፎ ቀጥሏል። ኢራኖቹ በእስራኤል ላይ የሚያደርሱት የሚሳኤል ሩምታና ዝናብ አሁንም ተጧጡፎ ቀጥሏል። እስራኤሎችም የኢራንን ዋና ዋና ከተሞችና የጦርነት የጦር መሳሪያ ማከማቻዎችን በሙሉ እየደበደበች ነው። ይሄ ነገር የመጀመሪያ ቀን እንደነገርካችሁ የሚሊዮኖችን ህይወት ሳያጠፋ ሁለቱን አገሮች ሳያወድም የዓለም ፖለቲካ ድብልቅልቅ ሳያወጣ የሚቆም አይደለም ብያቸዋለሁ። እንዳልኳቸውም እንግዲህ ኢራን ዶርቲ ቦምብ ሁሉ እጠቀማለሁ እስራኤል ላይ። ዶርቲ ቦምብ፣ ይሄ ቆሻሻ ቦምብ የሚባል አለ ዞግናኝ በቃ ጮፍጫፍ የሆነ እጅግ በጣም አስፈሪ መሬት የሚያንቆጠቁጥ መሳሪያ አለ። እሱን ሁሉ እጠቀማለሁ ብላለች። እስራኤልም እስከ መጨረሻ ውጡ ብላለች። እንግዲህ ተመልከቱ። እስራኤል የኢራንን ህዝብ ከተማ ለቃችሁ ውጡ ብላለች። አሜሪካ የኢራንን ህዝብ ከተማ ለቃችሁ ውጡ ብላለች። ኢራን ደግሞ የእስራኤልን ህዝብ ከተማ ለቃችሁ ውጡ። ከዚህ ጥቃት እስራኤል ከተረፈች እውነትም እንደ ሀገር ትቀጥላለች ብለዋል። እስራኤሎቹም ኢራን ላይ ሁሉ ፎክራ፣ ይሄ ሁሉ ተደማምሮ እልቂቱ ነው የሚያመጣው እልቂቱ ነው የሚያመጣ። ይሄ እንደሚባለው ረበስ የእስራኤል አምላክ አይተኛም። እንደዛ ባሉ የለም፣ የግሉ አምላክ የለም። የእኔ ጌታ የግሉ መኪና፣ የግሉ ቤት፣ የግሉ ሚስት ነው እንጂ ይኖረ የግልህ አምላክ ሊኖርህ አይችልም። የእስራኤል አምላክ አያንቆላፋም። የኢራን አምላክ አያንቆላፋም። የቡርኪና ፋሶ የቡሩንዲ አምላክ አያንቆላፋም። የምትል አምላክ መጀመሪያ በድምር አያንቆላፋም። መጀመሪያ አምላክ ድካም የሌሉበት ጎንበስ ቀና የሌሉበት ዘመን የማይቆጠርለት ዘላለም በዙፋኑ ነቅሶ የሚኖር ስለዚህ ይሄ አምላክ ደግሞ አንድ ነው። ግማሾቻችን እግዚአብሔር እንላለን፣ ግማሾቻችን አላህ እንላለን፣ ግማሾቻችን የተለየ አንድ አምላክ ነው። የእስራኤል አምላክ የሚባል የለም። አምላክ ደግሞ በግል እንደ መኪና የግል መኪና እንደ ቤት፣ እንደ ቤት የግል አምላክ አለ ቆልን እንደ ያዛች አንድ፣ ሁለተኛ ደግሞ የሚቀርቡ የግል አምላክ መሆኑ ብቻ አይደለም ያ የእስራኤል አምላክ ወይ የኢራን አምላክ ወይ የኤርትራ አምላክ ሶፊያ ሽባባ እንዳለቸው በጣም ብዙ ጊዜ ሰው ህዝብ ሲስቅ ነበር። የኤርትራ አምላክ ይመስገን የኤርትራ አምላክ የላትም ለብቻ ለብቻ፣ የኢትዮጵያ አምላክ የለም ለብቻ፣ የግብፅ አምላክ የለም። ዓለምን በሙሉ አንድ አምላክ ነው፣ አንድ አባት፣ አንድ ፈጣሪ፣ አንድ የሚያኖር፣ አንድ የሚነገዱል፣ አንድ የሚያኖር እሱ አንድ አምላክ ብቻ ነው። እና ይሄ ደግሞ አምላክ ለፖለቲካ ፍጆታ ማዋል በጣም አስ አሁን ለምሳሌ ኔ የሆነ አገር መሪ ነኝ ከዛ የህዝቦችን ወስጄ በኒኩለር ቦምብ ወይ በሚሳኤል በሃይፐርሶኒክ በቦለስቲክ ጨፈጨፍክኝ፣ ከዛ ህዝብ ደሞ እየፈሰሰ የኔ አምላክ ግን አይተኛም። ምን አይነት እብደት ነው የሚባል? የለም ሰላም ያስፈልጋታል ዓለም፣ መከባበር ያስፈልጋታል ዓለም፣ መደማመጥ ያስፈልጋታል ዓለም። አምላክ ከተጎፉት ከተጎዱት ከእውነተኞች ጋር ነው በቃ። አምላክ እንተ ፍርዶ ጎምድል አይደለም። ከሀያላን ጋር ተሰልፎ ድሆችን የሚቆጠቅጥ ወይም ደግሞ ከድሆች ጋር ተሰልፎ ሀብታዎችን የሚቆጠቅጥ አይደለም። ከእውነቱ እውነት ጋር ነው የሚቆመው እግዚአብሔር እና ለዓለም ሰላም ያስፈልገናል። ሰላም ያስፈልገናል። ይሄ ሁሉ እልቂት ለእኛ መከራ ነው። ወገኖች አሉን በኢራን የሚኖሩ ወገኖች አሉን። ባይኖሩንም የኢራን ሕዝብ የእግዚአብሔር ፍጥረት ነው። የእስራኤል ሕዝብ የእግዚአብሔር ፍጥረት ነው። በተለይ ሁለቱ እነዚህ አገሮች የዓለም የስልጣኔ የታላቅነት ምንጭ ሆኖ በመኖራቸው ምክንያት ብዙ እውቀት ብዙ ስልጣኔ ለዓለም ያመጡ ትልልቅ ሕዝቦች ናቸው። ሰላም ነው እኛ የምንፈልገው። እውነቱን ለመነጋገር ምንም የምናገኘው ነገር የለም የሚደርሰን ፍርፋሪ የለም። ነገር ግን ጦርነት ከተጀመረ ወዲህ እውነቱን መነጋገር ስላለብን ነው። ለምሳሌ ይሄ ጦርነት እስራኤል መጀመሪያ ሚሳኤል የተኮሰችው ቀን ምን አልኩኝ? ነው የመጀመሪያው ሚሳኤል የተኮሰችው ቀን፣ አይ ለዚህ ጉዳይ አልክኝ፣ አይ ለዚህ ጉዳይ ገና ማአጦ ሲዞ ይመጣል አልኩ። ለምን እስራኤል ኢራንን ደብድባ ያደረችለት በነገታው ኢራኖች የፍቅር ደብዳቤ ሰላም እስራኤል ህዝብና መንግስት ሆይ ለጤናችሁ፣ ደህና ናችሁ ወይ? ናፍቆታችሁ ጎደለኝ፣ በአይኔ እስከማያችሁ በአካል ስጋ እስከምንገናኝ ትግስት አጣቁ፣ ምናም ብለው የፍቅር ደብዳቤ ይጽፍ አይጽፍም። አይጸኑም። ስለዚህ ልክ አንተ ወስዶ ሌላውን በቦምብ እንዳነደድከው እንዳቃጠልከው ሌላውም እሳት ልሶ እሳት ጎርሶ ይመጣል። አሁን ችግሩ ምንድን ነው? እስራኤል እንዳልኳቸው በአሜሪካኖች እና በአውሮፓኖች ስለምትረዳ ከፍተኛ የመከላከያ ስርዓት አላት። አይሮንዶም፣ የዳዊት ወንጭፍ ብቻ ሳይሆን ስፍር ቁጥር የሌላቸው መከላከያዎች፣ የዓለም መከላከያዎች እስራኤል ምድር ላይ ያሉ እና ይሄንን አልፎ የሚመጣ ሀይል የለም የሚል ግምት ነበር። ቢኖርም በጣም ትንሽ ነው የሚል ነበር በእስራኤል የጦር ጠበብቶች የተገመጠ። ነገር ግን ኢራን ብቻዋል በጣት ሰው አለፈች። ሶስት ቢሊዮን ዶላር ነው የሚሸጠው ይሄ አይረንዶም፣ የዳዊት ወንጭፍ የሚባሉ መከላከያ ስርዓቶች እጅግ በጣም ውድ፣ አንዱ ፍሬ 12 ሚሊዮን ዶላር የሚሸጣል። አንዱ ፍሬ መከላከያው ይሄን ሁሉ በጣት ሰው ገብቷል። ገና የጦርነቱ አጋማሽም አልተደረሰም። ገና ያለው መሳሪያ ምን ምን እንደሆነም አልታወቅም። ስለዚህም እስራኤል የምታደርገው ነገር ምንድን ነው? ራሱ ሚሳኤሎቹ ገና ሳይነሱ ከመሬታቸው ማውደም፣ ገና እዛው ሳይነሱ ከመጡ ማቆሚያ ስልለለ። በተለይ በባሊስቲክ እና ሃይፐርሶኒክ ሚሳኤሎቹ እንኳን በእስራኤል አቅም ቀርቶ በአሜሪካም አቅም በራሱ በራሽያም አቅም የሚቆም አይደለም። በእርግጥ የራሻ የመከላከያ ስርዓት እስካሁን አልተፈተንም። ሊደፍራቸው የሞከረም የለም። እንደተባለው በጣም ጥቂት ድሮነች ካልሆነ በስተቀር እስካሁን ራሻ ላይ ጥቃት እየደረሰ አይደለም። የሆነ ሆኖ ይህ የመከላከል የእስራኤል የመከላከል ሲስተሙ ፌል አድርጓል። እንደም ትራንትናና ትራንትና ወደ ራሱ በራሱ ላይ ሲተኩሱሉ ነበር እና በጣም አስቸጋሪ ነው። ኢራኖቹ መጀመሪያ እነግራቸዋለሁ። ከጠፋን አይቀር እንደ አቋም ነው የምነግራቸው እነሱ እኛ ሊያጥፉ ኢራኖቹ እስራኤልን ለማሸነፍ አይደለም የሚዋጉት፣ ይህን እወቁ። እስራኤሎቹ ኢራንን ለማሸነፍ ነው የሚዋጉት። ኢራኖቹ ግን እስራኤልን ለማሸነፍ አይደለም የሚዋጉት። ምክንያቱም ከእስራኤል ጀርባ ያለው ኃይል እጅግ በጣም ግዙፍ ኃይል እንደሆነ ኢራኖቹ ያውቁታል። ስለዚህ የኢራኖቹ መንገድ ምንድን ነው? ይዞ ተያይዘው ወደ መቀመቅ መውረድ የሚችሉትን ይዘው አንገት ለአንገት። ያን የፈራ ኃይል ተኩስ ያቁ። ያን የፈራ ኃይል ወደ ድርድር ይምጣ ተያይዞ ላለመጥፋት ብቻችንን ግን እንደ ኢራቅ፣ እንደ ሊቢያ፣ እንደ የመን፣ እንደ ሶሪያ አንጠፋ። ይችን ወቆ ለዘመናት የተዘጋጀ ነው። ለዚህ ነው ብላል። ይሄ ታዲያ ቀውስ ይዛ አይመጣም እንዴ? ምድር ላይ ይሄ ታዲያ እልቂት ይዛ አይመጣም እንዴ? ብለ ቶረ ይዛ ብለ እየነገርካቸው ያለ ውስጥ ውስጥ ፖለቲካ ሄደን እየነገርካቸው ያለ የፍቅር ደብዳቤ ለተጠብቅ አይገባም የእስራኤል አምላክ አይተኛም ልትል አትችልም። የኢራን አምላክ አያንቆላፋም። የቡርኪና ፋሶ የኤርትራ አምላክ አምላክ የግል አምላክ የለም። መኪና ነው የግል ያለው ቤት ነው የግል ያለው ሚስት ነው የግል አርግ እንጂ አምላክ የግል አይደለም። ልብስህን፣ ኮተትህን፣ ብፌህን፣ ሶፋህን፣ ወንበርህን፣ ጨርቅህን፣ ስልክህን የግሎ ልታረግ ትችላል። አምላክ የግል አያርቅም አያቅም ሞኛትህን ጥሩ ስትሰራ በተለየ መልኩ የሚወደው ግለሰብም የሚወደው ህዝብም የሚወደው አገርም አለ። በጎ እስከሆንኩ ድረስ በጎ እስከሆንኩ ድረስ በተለየ ፍቅር የሚወዳቸው ሰዎች ይኖራሉ። ፍጥረቱ ግን ሁሉ ያስል። አሁን አንድ እናት ተወልዳለች። የወለዳቸው ልጅ አስር ቢሆን አስሩም ልጆቿ ልጆቿ ናቸው። አንድ ሁለቱ ግን በተለየ ፍቅርና ትህትናቸው የተለየ የተለየ ፍቅር ሊኖር ይችላል። ነገር ግን እነዛን ከማጥባት ከማሳደቅ ከመንከባከብ ወደፊታቸውን በጎ ከማድረግ ቤተሰብ ወደኋላ አይል። ስለዚህ አምላክን እንደዛ ነው መረዳት ያለባቸው። በጣም ቅድስና ደግነት ላለው ህዝብ እግዚአብሔር የተለየ ፍቅር ሊኖር ይችላል። ነገር ግን ሌላውን ህዝብ ይወዳል፣ ሌላውን ህዝብ ይንከባከባል፣ ሌላውን ህዝብ በአይኑ ሱር ነው ያለው እና ይሄ ራስን ማታለል፣ ሃይማኖትን ወደ ፖለቲካ መጦጊያነት መደወቂያነት ማድረግ ትክክል አይደለም እና የኛ ደግሞ ማሽቃበጥ ቢሮግብ በጣም አስቸግራችኋል ሕዝባችን፣ ይህን ያህል ጦርነት ጦማቂ ነው እንደ በእናታችን በማገር ቆም ጠፉ ተፉታል። ዝም ብለ ሀሳብ ስጥ፣ አትሰዳደብ። የስልጦ ብርጌድ የጎጃም የደንበጫ ብርጌድ ሙናምን ምን ይህን ያህል ጋጦጥመን ምን አረገ ምን ችግር አለ? ጦርነት ከፈለክ እኮ ሰበብ እንካ ሰላምታ ብሽሽቅ፣ የመንደር ስድድብ እኮ ምናለ፣ አያስፈልግም። በሽነኛ ሀገር ጦርነት ለአራት መቶ ለአምስት መቶ ስንዋጋ ኖረናል እንዴ? ብዙ ሞታ ዓመት ስንኖር አይዞ አበሻ፣ ይህን የጥላቻ ንግግር አትትፉ። ጦርነቱ ከፈለጋችሁ ቦሽ ቦሽ ነው፣ ምን ሰበብ ትፈልጋላችሁ? በኢራን በኢራቅ ክርስቲያን ሙስሊም አማራ ስልጤ ጉራጌ ምን ውስጥ ምን አገባ ነው። የበሰበሰ ዝናብ አይፈራም። ከሞትን አይቀር በየ አጋጣሚው እየተጠላለን እየተሰዳደብን እየተበሻሽቀን እንተራረድ የሚል ተራ የምንደር እሳቤ ካልሆነ በስተቀር ሞች ገደለ ሞች አጣች ጦርነት እስቲ አመስግን እስቲ